ከፈች ነው አ አብረን ጠጥተን እንስንት ነገር አሳልፈን አሁን እንደው ከሳይድ ጋር ተጋብተሽ ትኖራለሽ? አረ ቢስሚላ እንስንት ነገር አሳልፈን አሁን እንደው ከሳይድ ጋር ተጋብተሽ ትኖራለሽ

ከዛ አንድ ደወለች። ሮዛ እኔ ሻንጣሽ ሁሰጂ ህቃ ሁሰጂ። በነገራችን ላይ በምን አይነት መንገድ እንደወሰዳት ጨረስኩ ተመለኝ መቼውን አውሪ። ከዛ እኔ አልቅሶ አልቅሶ ሱማያ ቪዲዮ ቆርጦ ቆርጦ ጣላ። የጣለችው እኔ እንጃ የጣለች እኔን አላቅማ እሳና ብለው ካወሩ በኋላ ነው እንግዲህ፣ አዲስ አበባ ነኝ ይበላት ምናምን አላውቅም፣ ግን ከጣገቧ የነበረ ሰው ሰይድ ምናምን ብላ ስታወራ በስነስርዓት እኔ እኮ ሲሄድ ዝም ብያ ል በስነስርዓት ስታወራ ምናምን ድምፅ ቅጅሉ አለ ማለት ነው፣ ካስፈለገ። ግን ለዚህ ያክል የሚያስፈልግ ነገር አይመስለኝ፣ ምክንያቱም እሷም ታውቀዋለች። እንደደወለች ለምናታለች፣ ሮዛ ምችሎን ያል ብላታለች። አንቺ ከመጣሽ አርጊልኝ የምትይኝን ነገር አደርጋለሁ ብላለች፣ ማለት ነው። ሱመያም ደግሞ እንዳዘነች እና አዝነ፣ የራሷ ጉዳይ አይደለም፣ ያንቺ ራስ ጉዳይ እኮ። ጉዳዩ የምንጋባው እኔና አንቺ ነን፣ የኛ ጉዳይ ነው። ግን ያኛው ደግሞ የራሷ ጉዳይ ነው። መናደድ ሱመያ ሐራም እኔ በጣም ሐራም ነው የሰራችብሽ። አንቺን አስከፍታሻለች፣ አውቃለሁ አንቺ ማስከፋት ራሱ አራም ነው አንቺ እሷ ልት አስከፊ ፈልገሽ አይደለም በቃ እንቢ አለች ታገስን ስላጣን ማግባት ስላለብኝ ምንም ያለው ምርጫ እሱ ስለሆነ ያለው ምርጫ እሱ ስለሆነ በቃ ትናንትና ይሁን ብለሽ ነበር እኔ ቆይቻለሁ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ዲኔ የተከበራችሁ የእሱ ሀበሻዊ ቤተሰቦች በያላችሁበት ሰላማችሁ በዚህ ይበልልኝ። የምር ዛሬ ማለት ነው ሮዚ በጣም አሳዝናኛለች ማለት የተረዳሁት ምን እንደው ታውቃላችሁ፣ ሱማያ ምን ያክል እንደምትወዳት ምን ያክል እነሱ እንዲታረቁ እንደምትወድ በቃ እነሱ እንዲታረቁ ነው። ገብቷችኋላ? እዚህ ዝጋ ጣልቃ የሚገባችሁ ሳስባት እነሱ እንዲታረቁ እንጂ እሷ ሰይድን ፈልገው አይደለም። አሁን ለታም ተናግራለች፣ እኔ ሰይድን የማወደው በወንድምነት ነው በወንድምና በእህትነት ነው እንጂ በሌላ ነገር አልወደውም ብላለች። ሰው ስለ እናንተ ብዙ ያወራል ብላ ስትላት እንኳ እኔ ስለ እዛ አይንትራ የሚመለከተኝ ምን ያለችው ሰምታችኋ ከሆነ ውለታውል ቪዲዮ ላይ ማለት ነው፣ ተቀጣጠሩ ቪዲዮ ላይ። ስለዚህ እሷ ሱማያን እንትር ባትል እሱም ብትፈልገው ኑሮ ሱማያ ስላለቻት ስላላለቻት ሳይሆን በቃ የሆነ በቃ እንትርናት፣ ገባችሁ? የሆነ ለሰው እምታዝናት የሆነ ውስጧ የዋህ እንደሆነች ያስባል። አስባችሁ እንደዛ በቃ የሆነ በጣም ደስ ብሏት መስሎ ነበር። የሆነ ሊያረ ቀለበቱን ሊያረግላት ሲል ቪዲዮውን ከዚህ ቀጥሎ አስገባላችኋለሁ ማለት ነው። ቀለበቱን ሊያረግላት ሲል እንደዛ እንትር ያለችው አውቃ ምናምን መስሎ ነበር ማለት ነው። ማለቴ የሆነ እንትር መስሎ ነበረ፣ ምን ልበላችሁ፣ ደስ ብሎ መስሎ ነበር፣ ግን ደስታ አይደለም። ደስታ ሳይሆን እሷ በቃ ሱመያ ጋር ነው መታረቅ ያለብህ እያለች ነበር። በኦሮሞኛ ነው ተናገረችው። ብዙ ምንትር አላለኝም፣ ግን እየተናገረች ያለችው ሱመያ ጋር መታረቅ አለባችሁ፣ እኔ ወደ ጎን መቅረት አለበኝ። ሱመያ ደግሞ ጓደኛዬ፣ እህቴ፣ አብሮ አደጌ አብሬ በልቼ አብሬ ጠጥቻለሁ። እሷ ላይ እሷ ጋር ስደት ላይ ብዙ ነገር አሳልፍ ያለሁ ነው ያለችው ማለት ነው። እና ይህን ይህን ትርብል አስባ ቀለበቱን ስታየው ግንዛት እዛ አሁን አገባለሁ የሆነ ሽማግሌ ሌላት ምናምን ስትል ነበር። ቪዲዮ ላይ አይታችኋታለ። ግን ከውስጡ አይደለም ገብቷችኋላ? የሆነ እሷ ተናዲያ ወይም እንድትመጣ ምናምን ነው። በነገራችን ላይ ሱመያ ይበቃሻል፣ የምር ይበቃሻ። በቃ አላስ ሁለት ልጆች ወልድሻል። የልጆች ሻባት አለ። ሰው ሆኖ የማይሳሳት የለም። በቃ ተሳሳተ የልጅ በቃ አላስ። ጭቃም እኮ ያንዳለጣል። በቃ ያ ነገር አለፈ። ሀዩ ጋር የሆነው ነገር ሆነ። የሆነ ሰው ደግሞ የሆነ ነገር ካለባቸው በነገራችን ላይ የሆነት ነገር ካለ በቃ ስበብ ሁሉ በቃ ሰው ያም ያም ይነሳባቸዋል፣ እናንተን ለመጣል ማለት ነው። ስለዚህ እነዚህን ሰዎች እንደዚህ አይነት የተነሱባቸው ሰኢድ ምን ለሱመያ ምን ልጅ አለው ተብላ ተነገረ፣ ብዙ ነገር ተባለች ማለት ነው። ስለዚህ እጣብ ላይ ያሉ ነው እንግዲህ የተነገሩት። እና ሱመያ ወደ ቤትች ተመለሽ። የምር ወደ ቤትች ተመለሽ። በቃ ድራማ ምንም ምን ምን የሚቅርና ወደ ቤትች ተመለሽ። ልጆችሽን ከባልሽ ጋር ከአባታቸው ጋር እነሱም ይደጉ ማለት ነው። ይበቃሻል እስከ ዛሬ ይሄን ያክል ሄዳችሁ መጣችሁ፣ ሄዳችሁ መጣችሁ። خلاص አለቀ፣ ይበቃል ማለት ነው። እና ወደ ቤታችሁ ተመለሱ፣ ወደ ቀድሞ ህይወታችሁ፣ ወደ ቀድሞ ፍቅራችሁ መመለስ ያለባችሁ ማለት ነው። ያኔ ልጅ ሳትወልዱ ምን ያክል ፍቅር ነበራችሁ? ምን ያክል ደስታ ነበራችሁ? ልጅ ከመጣ በኋላ ራሱ በጣም ደስተኛ ነበራችሁ፣ ትሰራላችሁ፣ ምናምን በሰው ሀገር እንኳ ሁናችሁ ማለት ነው። ስለዚህ አሁንም ቢሆን ይበቃችኋል፣ ወደ አገራ ወደ ትዳርሽ ተመለሽ። ስማየ በቃላት ወደ ትዳርሽ ተመለሽ ማለት ነው። የሆነው ነገር ሆኗል። ዋናው አንቺም አይተሽዋል፣ ምን እንደሚያገጥምሽ አንቺም እየኖርሽ እያየሽው ነው። እሱም እንደዛው ከወዲያ ከወዲ ከሚል የሆነ ሰው ሲያመጣ ደግሞ በሆነ ቦታ የርሽ ከምታገኙን ሰው ደግሞ አቁሚና ፊትለፊት ልሽ ባልሽን አናግረሽ ከስተቱ የሚማር ከሆነ ልጆቹን አሳየው። በቃ አንቺ ደግሞ አልፈልግም ካልሽ ልጆቹን የማየ መብት አለው። በነገራችን ላይ ልጆቹን አሳይተሽ ከዛ የራስሽን ሕይወት መኖር ትቺያለሽ። ልጆቹም ደግሞ በፈለጉ ሰዓት አባታቸውን ማየት ይፈልጋሉ ማለት ነው። በነገራችን ላይ ገና ሕፃንም ስላሉ በተለይ ሴቶች ስለሆኑ ወደ አባት ያደላሉ። በነገራችን ላይ እና ልጆቹን አሳያቸው ብታሳያቸው ባይ ነኝ እኔ ማለት ነው። በእኔ እንድተሰማኝ ለምን እሷ ራሱ እንድትታረቁ ትፈልጋለ። የምር ስታለቅስ በጣም ነው ያሳዘነችኝ፣ የምር ሮዚ ማለት ነው እና ተመለሱ እልክ። ምንም አይጠቅምም፣ ቤት ያፈርሳል እንጂ እልክ ምንም አይሰራም፣ ምንም አይጠቅምም። ስለዚህ ህይወታችሁን ተመልሳችሁ ብትቀጥሉ አሪፍ ነው በይላሉ ማለት ነው። እስኪ ኮሜንት ላይ እናንተ ደግሞ አስተያየታችሁን አስቀምጡልኝ ማለት ነው። በያላችሁበት ሰላማችሁ በዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝም በጣም አመሰግናለሁ ማለት ነው። ጉዞ ወደፊት ማለት ነው። ያው በዚች ቸንደች ቸንደች እያል ከመዳን ቤት ብንወጣለን ማለት ነው። እና ከዛ የራሳችን ስራ እንጀምራለን። እና እንግዲህ ሰብስክራይብ አርጉ፣ የምር ሰብስክራይብ አርጉ፣ ላይክ ማርጉ፣ ኮሜንት ማስቀመጥ ለእናንተ ምንድን ነው? የምር አስቀምጡ፣ እንዴ አስተያየት አስቀምጡልኝ ሸራ አድርጉልኝ ላይክ አድርጉልኝ ኮሜንት አስቀምጡልኝ። ስተህ ካለ እረሙኝ ማለት ነው። እኔ ስሳሳት እናንተ እያረማችሁ ነው ማለት ነው ምንቀጥለው። በያላችሁበት ሰላማችሁ ብዝት ይበልልኝ። በስደት ላይ ያላችሁ ዴቶቼ ሰላማችሁ ይብዛ፣ ከክፉ ነገር ሁሉ ይጠብቃችሁ። በያላችሁበት ሰላም ሆኑልኝ። ሰላሙ አሌይኩም ወራህመቱላ ወረካቱ። ባይ ባይ